ጤና ስልን ተመልካቾች እንደምን ውላችኋል። የህብራዊነት ድምፅ ከሆነው ከደቡብ ሬዲዮና ቴሌቪዥን ድርጅት የቀን ዜናዎችንን ይዘን ቀርበናል። ዜናዎችን እየመራን ከዚህ ከሆሳና ጊዜያዊ ስቱዲዮ ጸጋይ ኳንስ ቆይታ ማድረግ ነው የሚሆነው አብራችን ሆኖ በማዕከላዊ ኢትዮጵያ ክልል የመንገድ ተደራሽነት ጥያቄዎችን ለመመለስና የህዝቦችን ተጠቃሚነት ለማረጋገጥ የተጀመሩ የገጠር መንገድ ስራዎች ተጠናክረው እንደሚቀጥሉ ተገልጿል። የክልሉ መንግስት ለዘርፉ በሰጠው ልዩ ትኩረት በዘርፉ ፈጣንና ተገቢ ምላሽ ማግኘት መቻላቸውንም የክልሉ ነዋሪዎች ተናግረዋል። ቴዎድሮስ ወርቅነ ዝርዝር አለው። በመንገድ ዘርፍ የሚነሱ ጥያቄዎችን ለመመለስና የማህበረሰቡን የመሠረተ ልማት ተጠቃሚነትን ለማረጋገጥ በማዕከላዊ ኢትዮጵያ ክልል የተጀመረው የገጠር መንገድ ስራ በተጠናከረ መልኩ ቀጥሏል። የክልሉ መንግስት የዜጎችን የመሠረተ ልማት ፍላጎት ተደራሽነት ለማስፋት ትኩረት በመስጠቱ በክልሉ በርካታ መንገዶችና ድልድዮች ተገንብተው ለህዝብ አገልግሎት መዋላቸውን ያነጋገርናቸው ናቸው የሀላባ የጉራጌና የሀዲያ ዞን ነዋሪዎች ገልጸዋል። አሁን በብልጽግናው ያየነው ጥቅም የተጠቀምነው መንገድ ከቁሊቶ እስከ ባሻኖ ከባሻኖ እስከ ሚቶ ከስልጤ ዞን ሊያ አግናኝቶናል ማለት ነው። ድሮ በክርምት ጊዜ መምጣት አንችልም። የአምስት ቀን መንገድ ነበር። የምንሄደው ትራንስፖርት የለንም ነበረ። ትራንስፖርት እያገኘን ነው። ብዙ ችግሮች ነበሩን፣ ማዳበሪያ ምንም፣ ሁሉ ነገር በጊዜ አይመጣልን ነበረ። አሁን ግን በጊዜ ይመጣልናል፣ መንገዱ በመስተካከሉ ማለት ነው። ትራንስፖርትም በጊዜ አዲስ አበባ ለመሄድ ትራንስፖርት በጊዜ እናገኛለን ማለት ነው። አሁንም አስፋልት ገብቶልናል፣ ውሃም ገብቶልናል፣ ሁሉም ነገር ተሰርቶልናል። ያው አስፋልት ጠጠሩም በምኑም በምኑም አልሐምዱሊላ ተአቢም ጠጠር መንገድ ሁሉም ነገር ተሰርቶልናል። በተለይ ይህን ለሰሩት የመንግስት አካላት በተለይ ብልጽግና ከገባ ጀምሮ ምን ሀይል ውጤት እንደሚያሳይ ምልክቱን ያየን ይሄ መንገድ እንደዚህ ከተሰራ ወደ አስፋልት ሊወጡ መልስ ስንጠይቅ የኢኮኖሚውን ለትምህርትም ገበያውን ለማቋቋም ሁለተኛ ገበያ አሚቶ ዲጆና አባቆሪቸው አሉ። ከዚህ በሸኖ አለ፣ ከዛ አላባ አለ። በተለይ የአመረት ነው እስከ በርበሬ ያለው ምርት እዛ ድረስ ለመውሰድ እቺ መንገድ ከወጣች ለገበሬ ትልቅ ተስፋ አለ። ኢኮኖሚውን ሊያሳድግ ይችላል። የመንገድ መሰረተ ልማት ፕሮጀክት የአርሶ አደሩን ምርትና ምርታማነት ከግምት ውስጥ በማስገባት የምግብ ዋስትናን ለማረጋገጥ ወሳኝ ነው። ታዲያ የክልሉ መንግስት በየጊዜ የሚነሳውን የህዝብ ጥያቄ መነሻ በማድረግ ፈጣንና ተገቢ ምላሽ መስጠቱ እንዳስደሰታቸው እነዚህ የክልሉ ነዋሪዎች ገልጸዋል። ዛሬ በክልላችን መንግስት ይሄ እድል በማግኘታችን ማህበረሰቡ በጣም ከፍተኛ ደስታ ነው ያለው ክልልም ወረዳም ተረባርቦ ለእኛ ይህንን መንገዱ እንግዲህ ደስ በሚያሰኘው መስመር ስለሰሩን በጣም ከልባችን እናመሰግናለን። ህዝቡ ይቸገር ነበር። ውሀ ሙላት ይቸግረውና ወንዙ ሞልቶ ወርዶ እስከሚያልቅ ድረስ ቆመን ነበር የምንጠብቁ የወደኛ ሰው መሸጋገር የዚህ ሰው ወዚህ መሸጋገረ ቆመን የጠበቅ ነበር። ህመም ቢሰማን ሰዓት በቃሬዛ ነበር ሐኪም ቤት የምንሄደው። አሁን በጋ ባጃጅ አለ መኪና አለ በመንግስት አቅም መንግስት ደግሞ ይሄ ነገር አስቦ በመስራቱ በጣም በደስተና መስግናለን ወደፊትም ብዙ ነገር እንዲሰራልን ምኞታችን እናደርጋለን በክልሉ ከ1200 ኪሎ ሜትር በላይ የሚሸፍን 43 የመንገድ ፕሮጀክት 19 የድልድይ ግንባታ ና 1600 ኪሎ ሜትር የመንገድ ጥገና ስራ በክልሉ በሁሉም መዋቅሮች በመከናወን ላይ እንደሚገኙ የገለጹት ደግሞ የማዕከላዊ ኢትዮጵያ ክልል መንገዶች ባለስልጣን ዋና ስራ አስኪያጅ አቶ ምስጋና ማቴዎስ ናቸው ፓርቲያችን ብልጽግናም ሰው ተኮር ፓርቲ ስለሆነ ማህበረሰቡ ላይ ትኩረት ያደረገ ስራ ነው የሚሰራውና እስከታች ወርደን የማህበረሰቡን ችግር ለይተን ታች ላይ ማህበራዊ አገልግሎቶች በደንብ ሰው ማግኘት እንድችል፣ በአጠቃላይ በመንገድ ግንባታው ዘርፍ 43 የመንገድ ግንባታ ፕሮጀክት 1200 ኪሎ ሜትር በላይ የሚሸፍን አጠቃላይ ሁሉም መዋቅሮች ላይ ወይም አስሩም መዋቅሮች ላይ የሚገኝ የመንገድ ግንባታ ፕሮጀክት አለን ማለት ነው። የረጅም ጊዜ የህብረተሰቡ የልማትና የመልካም አስተዳደር ጥያቄዎች ምላሽ እያገኘ ይገኛል ያሉን በማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳደር ማዕረግ የመሰረተ ልማት ክላስተር አስተባባሪ ና የክልሉ መንገድና ትራንስፖርት ቢሮ ኃላፊ ዶክተር መሐመድ ኑርዬም በክልሉ የተጀመሩ የልማትና የመልካም አስተዳደር ተግባራትን ከዳር ለማድረስ እየተሰራ እንደሚገኝ ገልጸዋል። በእኛ በወልቂጤ ክላስተር አንዱ ትልቁ የመሰረተ ልማት ክላስተር የሚባል ነው። ከዚህ አኳያ የመሰረተ ልማት ስራዎች በዚህ ክላስተር ተቋማት አማካኝነት በክልላችን እየተሰሩ ያሉበት ሁኔታ ነው ያለው። ህዝባችን አንዱ ያነሳው ትልቁ ጥያቄም የመሰረተ ልማት ፍትሃዊ የተደራሽነት ጉዳይ ነው የነበረው፣ ባለፉት ጊዜያት ማለት ነው። እነዚህን ችግሮች ለመፍታት ከመሰረተ ልማት አኳያ የልየታ ስራዎችን የሰራንበት ሁኔታ ነው ያለው ለይተናል። በእኛ በወልቅጤ ክላስተር አንዱ ትልቁ የመሰረተ ልማት ክላስተር የሚባል ነው። ከዚህ አኳያ የመሰረተ ልማት ስራዎች በዚህ ክላስተር ተቋማት አማካኝነት በክልላችን እየተሰሩ ያሉበት ሁኔታ ነው ያለው። ህዝባችን አንዱ ያነሰው ትልቁ ጥያቄ የመሰረተ ልማት ፍትሐ የተደራሽነት ጉዳይ ነው የነበረው ባለፉት ጊዜያት ማለት ነው። እነዚህን ችግሮች ለመፍታት ከመሰረተ ልማት አኳ እኔ ቆይታ እናደርጋለን። የተከበራችሁ ተመልካቾች እንግዲህ በክልሉ የገጠር ተደራሽ መንገድን ከማስፋፋት ጎን ለጎንም ሁሉ አቀፍ የዘርፉን ተግባራት ለማዘመን ሰፋፊ ስራዎች እየተሰሩ ይገኛሉ። በዚህ ጉዳይ ላይ እዚህ ሆሳና ጊዜያዊ ስቱዲዮ ተጨማሪ መረጃ ሊሰጡን በምክትል ርዕሰ መስተዳድር ማድረግ የመሰረተ ልማት ክላስተር አስተባባሪ እና የማዕከላዊ ኢትዮጵያ ክልል ትራንስፖርትና መንገድ ልማት ቢሮ ኃላፊው ዶክተር መሐመድ ኑርዬ እዚህ ይገኛሉ። ተጨማሪ ማብራሪያዎችን ይሰጡናል። እንዴት ዋሉ? እንኳን ደናመጡ ኮንደና መልካም እንግዲህ በማዕከላዊ ኢትዮጵያ ክልል የመንገድ መሰረተ ልማት ስራዎችን ተደራሽ ለማድረግ ሰፊ ስራዎች እየተሰሩ ይገኛሉ እና እንደ አጠቃላይ ክልሉ ከተመሰረተ ጊዜ ጀምሮ እስካሁን ያሉ የተከናወኑ ተግባራትን ዘርዘር አድርገው ይግለጹልን መልካም አመሰግናለሁ ክልሉ ከተመሰረተበት ጊዜ ጀምሮ የመንገድ መሰረተ ልማቶችን በክልሉ ተደራሽ ለማድረግ በርካታ ስራዎች ተሰርተዋል በመጀመሪያ ደረጃ ክልሉ እንደ ተደራጀ የክልሉ መንግስት በክልሉ ያሉ ተግባራትን በእቅድ ለመመለስ የመቶ ቀናት እቅዶች በሁሉም ሴክተሮች ተዘጋጅተው በዛ መልኩ የተመራበት ሁኔታ ነው የነበረው። እንደ ትራንስፖርትና መንገድ ልማት ቢሮ እነዚህን ስራዎች ለመስራት ሁለት ዙር የመቶ ቀናት እቅዶችን አቅደን ወደ ተግባር የገባንበት ሁኔታ ነው የነበረው። በመጀመሪያ እንግዲህ እነዚህ የመንገድ ልማት ተግባራት በተለይ ከፕሮጀክት አፈጻጸማችን ጋር በተያያዘ ሰፊ ክፍተቶች የነበሩበት ሁኔታ ነው ያለው። በጀት በሌለበት ፕሮጀክቶች እዚህም እዛም ተጀምረው የነበሩበት ሁኔታ ነው የነበረው። በእርግጥ የህዝቡ ጥያቄዎች ነበሩ። ሆኖም ግን ፕሮጀክት ደግሞ በጊዜ የተገደበ በጀት የሆነ ስራ ስለሆነ የፕሮጀክት አፈፃፀማችን በጣም ችግር የነበረበት ነው የነበረው። ብዙዎቹ ፕሮጀክቶቻችንን በምናይበት ሰዓት ረዥም ዓመት ያስቆጠሩ፣ አስር ዓመት አስራ አንድ ዓመት ጭምር ያስቆጠሩ ፕሮጀክቶች ነበሩ። በመጀመሪያ ደረጃ እንግዲህ በክልሉ እንደተደራጀ የፕሮጀክቶችን መረጃ የማደራጀት የመሰብሰብ ስራ ነው የተሰራው ማለት ነው። ከዚህ አኳያ አጠቃላይ በዩራፕም በገጠር መንገድም በርካታ ቁጥር ያላቸው ፕሮጀክቶች ነበሩን። በዩራፕ ብቻ ክልሉ በሚደራጅበት ሰዓት፣ አርባ አንድ ፕሮጀክቶች እዚህም እዚያም ተጀምረው የነበሩ ፕሮጀክቶች ነበሩ። በገጠር መንገድ ደግሞ ወደ አርባ ሰባት የመንገድ ፕሮጀክቶች እና የድልድይ ፕሮጀክቶች ነበሩ። እነዚህ ፕሮጀክቶች ሁሉም በጀት ያላቸው አልነበሩም። ከፍተኛ የሆነ የበጀት ችግር የነበረባቸው ፕሮጀክቶች ናቸው የነበሩት። ነገር ግን እኛ እነዚህም ፕሮጀክቶች በደንብ በማየት ከነበሩበት አፈጻጸም መነሻ ፕሮጀክቶችን ወደ ሁለት ከፍለን የሄድንበት ሁኔታ የነበረው በአጭር ጊዜ ውስጥ ማጠናቀቅ የምንችላቸውን ፕሮጀክቶች በአንድ ካታጎሪ፣ እንደዚሁም ደግሞ አፈጻጸማቸውን በተወሰነ መልኩ የምናሻሽላቸውን ደግሞ በሌላ ካታጎሪ በማስቀመጥ ልክ ክልሉ እንደተደራጀ በዚህ መልኩ ነበር የቀጠል ነው ማለት ነው። በዚህ መሰረት በርካታ ቁጥር ያላቸውን ፕሮጀክቶችም አስመርቀን ለአገልግሎት ማብቃት ችለናል በ2016 ዓመተ ምህረት ማለት ነው የመንገዱ የድልድይ ፕሮጀክቶችም ነበሩ ማለት ነው በዚህ ዓመትም በዚሁ መንገድ ነው ፕሮጀክቶቻችንን እየሰራን ነው ያለ ነው በዩራፕን በምናይበት ሰዓት ወደ 41 ፕሮጀክቶች አሁን ላይ በእጃችን ያሉበት ሁኔታ ነው ያለው እነዚህ ፕሮጀክቶች አጠቃላይ 308.2 ኪሎ ሜትር የሚሸፍኑ ናቸው። በዚህ አመት ሁሉንም ማጠናቀቅ አሁንም ስለማንችል ከአርባን ፕሮጀክቶች ውስጥ ሀያ አምስቱን ይዘን ቀጥለናል፣ ከበጀት ጥረት ጋር በተያያዘ ማለት ነው። እነዚህ ሀያ አምስት ፕሮጀክቶች ወደ መቶ ስልሳ ነጥብ ሰባ ስድስት ኪሎ ሜትር የሚሸፍኑ ናቸው። እነዚህም ፕሮጀክቶች በዚህ አመት ይዘን ቀጥለናል። አብዛኛዎቹ ፕሮጀክቶች አሁን ጥሩ አፈጻጸም ደረጃ ላይ ያሉበት ሁኔታ ነው ያለው ማለት ነው። የገጠር መንገድ ፕሮጀክቶችንም በምናይበት ሰዓት በገጠር መንገድ አርባ ሶስት ፕሮጀክቶች ናቸው በእጃችን ያሉት። እነዚህ ፕሮጀክቶች ወደ 1246.76 ኪሎ ሜትር የሚሸፍኑ ናቸው። እንደዚሁም ደግሞ 19 የድልድይ ፕሮጀክቶች በግንባታ ሂደት ላይ ያሉ ናቸው። እነዚህ ፕሮጀክቶች ረጅም ጊዜ ያስቆጠሩ የፕሮጀክት ተፈፃፀም ችግር የነበረባቸው ፕሮጀክቶች ናቸው። በዚህ ዓመት አብዛኛዎቹ ማለት ይቻላል ለማጠናቀቅ ርብርብ እየተደረገ ያለበት ሁኔታ ነው ያለው ከ16ቱ የመንገ የድልድይ ፕሮጀክቶች አስራ አምስቱን በዚህ ዓመት ለማጠናቀቅ እየሰራን ነው። አሁን በጥሩ ደረጃ ላይ ያለበት ሁኔታ ነው ያለው። አሁን ጥሩ ደረጃ ላይ በጥሩ አፈፃፀም ላይ ያለው ከድልድይ አኳያ በተንጠልጣይ ድልድይ የሚሰሩ ስራዎች ጥሩ ደረጃ ላይ ያሉበት ሁኔታ ነው ያለው። አስር ተንጠልጣ ድልድዮችን እየሰራን እንገኛለን። ከአስር ውስጥ አምስቱ በዚህ ዓመት የሚጠናቀቁ ናቸው። ሶስቱን እስካሁን ባለው አጠናቀናል ማለት ነው። ባለፉት ዘጠኝ ወራት ውስጥ በተሰሩ ስራዎች ሶስቱን አጠናቀናል። ሁለቱ ድልድዮች በቅርቡ ተጠናቀው ለአገልግሎት የሚበቁ ይሆናሉ ማለት ነው። በአጠቃላይ መንገድ ያው የደም ስር እንደመሆኑ መጠን የክልላችን ትልቁ ጥያቄ ነው። የሁሉም ብልጽግናዎችም ደግሞ መሰረት በመሆኑ የሕዝቡን ጥያቄ ለመመለስ ክልሉ ካለው በጀት ከፍተኛውን ድርሻ መድቦ ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። ነገር ግን አሁን ባለው ሁኔታ የኢኮኖሚያችንም እያደገ መጥተዋል። ማህበራዊ እንቅስቃሴዎቻችንም እየተፋጠኑ መጥተዋል። አጠቃላይ እድገታችን እየጨመረ በመምጣቱ የመንገድ ፍላጎት በህዝቡ ዘንድ ትልቁን ድርሻ የያዘ ነው። በተለያዩ መድረኮች በተደረጉ ውይይቶችም የመንገድ አፈጻጸማችን የመንገድ ፍላጎቶችን ከፍተኛ መሆናቸው የተረጋገጠበት ሁኔታ ነው ያለው። መንግስት እንግዲህ እነዚህን የመንገድ ጥያቄዎች ደረጃ በደረጃ ለመፍታት እየሰራ ያለበት ሁኔታ ነው ያለው። ትልቁም የመልካም አስተዳደር ችግር እየሆነ ነው ያለው የመንገድ ጥያቄ ሳይሰራም የመልካም መስተዳደር ጥያቄ ነው ተጀምሮ ደግሞ ሳይጠናቀቅ ከቆየም ለሌሎች ችግሮች ስለሚያጋልጥ ተጀምሮ በጊዜም ካልተጠናቀቀ አሁንም የመልካም አስተዳደር ችግር ስለሚሆን በልዩ ትኩረት እየተሰራ መሆኑን ለማንሳት ነው። አመሰግናለሁ። ዶክተር መሀመድ ስለ ሰጡን መረጃ ከልብ ነው የማመሰግነው። መልካም ቀን ሆንሎት። እኔም አመሰግናለሁ። የተከበራችሁ ተመልካቾች፣ ከአፍታ በኋላ ዜናዎቻችን የሚቀጥሉ ይሆናል። ማዕከላዊ ኢትዮጵያ ክልል የንጹህ መጠጥ ውሃ ተደራሽነት ለማሻሻል በልዩ ትኩረት እየተሰራም ይገኛል። በክልሉ የመስኖ አውታሮችን ለማስፋፋትም እየተሰራ ባለው ስራ ውጤቶች እየተመዘገቡ ይገኛሉ። እንደ አጠቃላይ ከማዕከላዊ ኢትዮጵያ ክልል ምስረታ ጀምሮ በዋነኝነትም በወረሃ ሚያዚያ እስከ ሚያዚያ ያሉ ተግባራትን በተመለከተ የማዕከላዊ ኢትዮጵያ ክልል ውሃ መስኖና ማዕድን ልማት ቢሮ ኃላፊው አቶ ዳዊት ኃይሉ እዚህ ሆሳና ጊዜያዊ ስቱዲዮችን ይገኛሉ። እሳቸው ጋር ቆይታ የምናደርግ ነው የሚሆነው እንዴት ዋሉ? እንኳን ደህና መጡ። መልካም። ቀደም ሲል እንዳነሳ ነው እንግዲህ በማዕከላዊ ኢትዮጵያ ክልል የውሃና ማዕድን ልማት ስራዎች በስፋት እየተሰሩ ይገኛሉ። የተመዘገቡ ውጤቶች ምንድን ናቸው? ምን በቀጣይስ ምን ለመስራት ታቅዷል? የሚለው ላይ ዘርዘር ያለ መረጃ ይስጡን። አመሰግናለሁ። ያው ማዕከላዊ ኢትዮጵያ ክልል እንደተመሰረተ አብዛኛው ፕሮጀክቶቻችን በጣም በአጣብቂኝ ችግር ውስጥ የነበሩ ፕሮጀክቶች ነበሩ። የመጀመሪያ ያደረግነው እቅዳችንን አዘጋጅተን ወደ ተግባር ስንገባ የመቶ ቀናት እቅዶች የተዘጋጁ ወደ ተግባር የመግባት ሂደት ውስጥ ነበረ። በዚህ ሂደት ላይ የመጀመሪያ ስራ ያደረግነው በአጣብቂኝ ችግሮች ውስጥ የነበሩ ፕሮጀክቶቻችንን መለየት ነው። በዚህ በለየነው መሰረት አጣብቂኝ ችግሮች ውስጥ የነበሩ ፕሮጀክቶችን ወደ ትክክለኛ ትራክ የማምጣት ስራዎች ተሰርተዋል። በዚህ መሰረትም ፕሮጀክቶቻችን በተሟላ መልኩ ማንቀሳቀስ የምንችልበትን እድል ፈጥሯል። ሰው ከዚህ ጋር በተያዘ በተለይ የንጹህ መጠጥ ውሃ አቅርቦት ችግሮቻችንን ለመፍታት እንዲያስችለን ያው አጠቃላይ ካለው የውሃ ሽፋን አንጻር በክልላችን ደረጃ ኦልሞስት 50 ፐርሰንት አካባቢ ነው የውሃ ሽፋናችን የሚያሳየው። ስለዚህ ይህ የሚያሳየው ደግሞ ግማሽ ያህሉ የህብረተሰብ ክፍላችን እስቲ ለአሁንም የንጹህ መጠጥ ውሃ ፍላጎት እንዳለው የሚያሳይ ነው። ስለዚህ በዚህ መሰረት ክልል ልማት ላይ ኢትዮጵያን እንደመሰረትም በጣም በርከት ያሉ እንቅስቃሴዎች በማድረግ አጣቂን ችግሮች ውስጥ የገቡትን ፕሮጀክቶች በመለየት እነሱን ወደ ትራክ በማምጣት የተወሰኑ ፕሮጀክቶችን ባለፈው አመት ለማጠናቀቅ ችለናል። እነዚህ ያጠናቀቅናቸው ፕሮጀክቶችም አሁን በዘላቂነት ለሕዝቡ ዘላቂ አገልግሎት እንዲሰጡ ከማድረግ አንጻር ተከታታይ ድጋፍና ተቋማቱን በብቃት ለሕዝቡ ያልተቋረጠ አገልግሎት እንዲሰጡ አቅደንም እየሰራን ያለንበት ሁኔታ ነው ያለው። በዚህ መነሻ በዚህ አመትም ባደረግነው እንቅስቃሴ በተለይ የረጅም ጊዜ በህብረተሰባችን ውስጥ የመልካም አስተዳደር ጥያቄ የነበሩ ፕሮጀክቶችን ችግሮቻቸውን በመፍታት ወደ ትራክ ማስገባት ተችሏል። በተለይ በዋን ዋሽ ፕሮግራም ትልቁ የውሃ አቅርቦት ድጋፍ በጀል ተደርጎ የሚሰራው በዋን ዋሽ ፕሮግራም ነው። በዚህ ዋን ዋሽ ፕሮግራም ላይ በከፍተኛ ችግር ውስጥ የነበሩ ፕሮጀክቶች በዛሬው ጊዜ ወደ ትራክ በመግባት አንድ ፕሮጀክት በአሁኑ ሰዓት ተጠናቆ ለህዝቡ አገልግሎት እየሰጠ ነው ያለው። ሌሎች አምስት ፕሮጀክቶች ደግሞ በትክክለኛ ትራክ ውስጥ ገብተው በቅርብ ጊዜ የሚጠናቀቁና ለምረቃ ዝግጁ የሚደረጉ ናቸው የሚሆኑት። ከዚህ ጋር በተያያዘ በጣም ለረጅም ጊዜ ቆዩና የህብረተሰቡ የመልካም ማስተዳደር ጥያቄ የሆኑ የሰነበቱ ፕሮጀክቶች በመደበኛ ካፒታል ፕሮጀክቶች የምናካሄዳቸውና በኤስዲጂ ፕሮግራም የምንሰራቸው ፕሮጀክቶች ናቸው። እነዚህ ፕሮጀክቶች በአሁን ሰዓት ላይ አብዛኛዎቹ ፕሮጀክቶችን ከገቡበት ችግር በማውጣት ወደ ተሻለ እንቅስቃሴ ውስጥ መግባት የሚችሉበት ሁኔታ ላይ አድርሰናል። በተለይ ኤስዲጂ ላይ ያሉት ወደ ስድስት የሚጠጉ ፕሮጀክቶች በአሁኑ ሰዓት ላይ በመስመር ፍተሻና ቀሪ ስራዎችን በማጠናቀቅ ርብርብ እየተደረገ ያለበትና በቅርብ ጊዜም ፕሮጀክቶቹን በማጠናቀቅ ቀሪ ስራዎችን በመጨረስ ለምረቃ የሚበቁበት ሁኔታ ነው የሚኖረው። በተመሳሳይ በካፒታል ፕሮጀክቶች የምንሰራቸው በተመሳሳይ ሂደት ውስጥ ያሉና በጣም አጣቢያን ችግሮች ውስጥ እና ፈተና ውስጥ የነበሩ ናቸው። እነዚህም ከችግራቸው በማውጣት ወደ ትክክለኛ ትራክ አስገብተናል። በዚህ መሰረት በክልላችን ውስጥ ያሉትን የንጹህ መጠጥ ውሃ ችግር ለመፍታት ሰፊ ርብርብ እየተደረገ ነው ያለው። ከዚህ ጎንለጎን ግን በጥሩ ሁኔታ

ደረጃ ላይ ያለውን የንፁህ መጠጥ ውሃ ለመቅረፍ በባስኬት ፈንድ የምናካሄዳቸው ፕሮጀክቶች አሉ። እነዚህ ፕሮጀክቶች ውስጥ አራት ትላልቅ የከተማ ፕሮጀክቶች ያሉበት ነው። ቡኢ፣ ሾኔ፣ ሽንሽቾ እና ዳሎቻ የሚገኙበት ፕሮጀክቶች ናቸው። እነዚህ ፕሮጀክቶች በአሁኑ ሰዓት ሶስቱ ፕሮጀክቶች ወደ ጥሩ ቁመና ላይ እና ቀሪ ስራዎች ተጠናቀው ከነባር መስመር ጋር ግንኙነት በማስተሳሰር ለምረቃ ዝግጁ ለማድረግ ከፍተኛ ርብርብ እየተደረገ ያለበት ነው። ከዚህ ጎን ለጎንም የሾኔ ፕሮጀክት ቀድሞ ከነበረ ሁኔታ አንፃር ከገባበት ችግር መውጣት አሁን ወደ ትክክለኛ ትራክ ውስጥ ያለበት ሁኔታ የሚያሳይ ስለሆነ እነዚህ ግንባታ ፕሮጀክቶች ስናጠናቅቅ በከተማ አካባቢ ያለውን የንጹህ መጠጥ ውሃ ሽፋን በከፍተኛ ደረጃ ላይ እንዲጨምርልን የሚያደርግና በዚሁ አግባብ ከንጹህ መጠጥ አቅርቦት አንጻር የያዝናቸውን ዕቅዶች ለማሳካት በበጀት አመቱም በባለፈው ዓመትም ሰፊ ትኩረት ሰጥተን ርብርብ እያደረግን ነው ያለ ነው። እና አሁን በቅርቡ በምናጠናቅቃቸው ወይም ለመረቃ አዘጋጅተን በምናስመረቃቸው ፕሮጀክቶች መሰረት የከተማውን ውሃ አገልግሎት የተቋሙ አገልግሎት ውጤታማ ማድረግ የሚቻል መሆኑን የሚያሳይ ነው። ከዚህ ጎን ለጎን ከተቋሙ ከሰጠን ተልኮ አንጻር ትልቁን ድርሻ የሚወስደው የመስኖ ስራ ነው። ከመስኖ ጋር በተያያዘ መንግስታችንም ካስቀመጠው የትኩረት አቅጣጫ አንፃር ከተረጅነት ወደ ምርታማነት ለመላቀቅ በመስኖ ላይ በልዩ ትኩረት እየተሰራ ነው ያለው በባለፈው አመትም ወደ ሁለት ትላልቅ የመስኖ ፕሮጀክቶችን ለመረቃቅተ ወደ አገልግሎት መግባት የሚችልበትና ለህዝቡ አገልግሎት እየሰጠ ከምርታማነት የተሻለ ምርት ማግኘት እንደምንችልበት ደረጃ ማድረስ ተችሏል። በዚህ አመትም አሁን ባለው ሁኔታ አራት ፕሮጀክቶች ርክክብ ተጠናቀው ለምረቃ ተዘጋጅተዋል። እነዚህ ፕሮጀክቶች ደግሞ ተመርቀው ለአገልግሎት ሲበቁ አሁንም መንግስት ከያዘው አቅጣጫ አንፃር ከተረጂነት ወደ ምርታማነት ለማሻገር ትልቅ እድል የሚሰጥ ነውና በዚህ አይነት ዲሲፕሊን ከመስኖ አንፃር ያሉትን ስራዎች ተጠቃሚ ለማድረግ ትኩረት ሰጥተን እየሰራን ያለንበት ሁኔታ የሚገኝ ነው። መስኖን በተለየ ሁኔታ በምንመለስ በተመለከተበት ሰዓት ላይ አሁን ያልናቸው ወልዲያ፣ ኮሾ፣ አመካና፣ ኤልኩም የሚባሉ ፕሮጀክቶች እነሱን ስናጠናቀቅ ባይዞ የሚኖረው የመስኖ ተጠቃሚ ቁጥር በአባወራ ደረጃ ወደ አራት ከፍ የሚያደርግና በሄክታር ደረጃ ወደ ሰባት ሺህ የሚደርስ መሬት የማልማት አቅም ባለው ሁኔታ እየገባን ስለሆነ በዚህ ደረጃ ላይ ጥሩና ውጤታማ በሆነ አግባብ በመስኖ አውታር ደረጃ ላይ የሚያቀርናቸው ነገሮች ለማሳካት ትኩረት ሰጠን እየሰራን ያለንበት ሁኔታ ነው ያለው እና ይህን ይመስላል። ምናልባት ከዚህ ከማዕድን ልማት ዘርፉ ጋር ስተያይዘ እንደ ማዕከላዊ ኢትዮጵያ ክልል ምን ስራዎች እየተሰሩ ነው? በማዕድን ልማት ዘርፍ ያው ማዕድን አንዱ ትልቅ የኢኮኖሚው መሰረት ነው። ሰው ከዚህ ጋር በተያያዘ በክልላችን የሚገኙ የማዕድን አለኝታ ጥናት ልዩ ትኩረት ሰጠን በመስራት ላይ እንገኛለን። የማድን አሌንታ ጥናቱ ላይ በተለይ በውስጥ አቅም የማድን አሌንታ ጥናቶች እያደረግን ነው። ከዚህም በተጨማሪ የማድን አሌንታ ጥናት በክልሏችን ከሚገኙ ከፍተኛ ትምህርት ተቋማት ጋር በመቀናጀት በዩኒቨርሲቲዎች በሚደረጉ ድጋፎች ወደ ስራ የገባንበት ሁኔታ አለ። በቅርብ ጊዜ ከወራቢ ዩኒቨርሲቲ ባደረግነው ስምምነት መሰረት ወደ 127 ካሬ ስር ኪሎ ሜትር የሚጠጉ ቦታዎችን የማጠናቀቅ ስራ እና የአሌንታ ጥናት እየተደረገ ነው ያለው። ከዚህ ጎን ለጎንም አማራጭ ኤነርጂዎችና ማገዶ ቆጣቢዎችንም ከሴክተሩ ከሰጠን ተልእኮ አንጻር በጥሩ እና በጥቅ ዲሲፕሊን እየሰራ እንዳለንበት ሁኔታ ነው ያለው። የማእከላዊ ኢትዮጵያ ክልል ውሃ መስኖና ማዕድን ልማት ቢሮ ኃላፊ አቶ ወዳዊት ታይሉ እዚህ ሀዋሳ ጊዜያዊ ስቱዲዮ ተገኝተው ስለሰጡን ሰፋ ለማብራሪያ ከልብ እናመሰግናለን። መልካም ቀን ይሆንልዎት። አመሰግናለሁ። ተመልካቾች ዜናዎቻችን ይቀጥላሉ። በኢትዮጵያ በመጋቢት ወር የተገኙ ትሩፋቶችን መዘከርና ለትውልድ ማሳየት እንደሚገባ ተገልጿል። በማዕከላዊ ኢትዮጵያ ክልል በቀጣይ መጋቢት 24 ቀን የሚከበረውን የመጋቢታውያን ፍሬዎች ዕለት በማስመልከትም በሆሳና ከተማ የማስ ስፖርት እንቅስቃሴም ተካሂዷል። ባይበልስቲ በማዕከላዊ ኢትዮጵያ ክልል በሚቀጥለው መጋቢት 24 ቀን የመጋቢት ትሩፋቶችን የሚዘክር ትልቅ መርሃ ግብር ይጠበቃል። ለዚህ ቅድመ ዝግጅት አጋዥ የሆኑ ተግባራትም እየተከናወኑ ነው። በሆሳዕና ከተማ የመጋቢታውያን ፍሬ በሚል የተካሄደው የቡድን ስፖርትም አንዱ ነበርም። የሀድያ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሳሙኤል ሽጉጤ የቡድን ስፖርቱ አንዱ የቅድመ ዝግጅት ሂደት ስለመሆኑ አንስተዋል። መጋቢት 24 ላይ የምናከብረው ሁለት ትላልቅ ኢቨንቶች አሉ። አንደኛው ሁለት ሺ ሶስት አመተ ምረት ታላቁ የኢትዮጵያ ሕዳሴ ግድብ መሰረት ድንጋይ የተቀመጠበት ጠላቶቻችንን አንገት ያስደፋ የመሰረት ድንጋይ የተከበረበት እና አሁን ደግሞ ማገባደጃ ቀን ላይ ሆነን የምናከብረው በዓል ነው። ሁለተኛው እና ዋንኛው ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ መጋቢት 24 2010 ዓ ምት ባለ ስመት የተከበረበት ቀን ና ከዛ በኋላ ደግሞ የብልጽግና ፓርቲ በርካታ በብዙ ተግዳሮቶች ውስጥ በርካታ ለውጦችን ያመጣበትን ቀን የምናከብርበት ሳምንት ነው። በቀጣይ ሶስት ቀናት የመሰረተ ልማት፣ የወጣቶች የስራ እድል ፈጠራ ጉብኝትና መሰል ተግባራት እንደሚከወኑም በእለቱ ጠቅሰዋል። በእለቱ የክልሉና የዞን ከፍተኛ አመራሮችን ጨምሮ የተለያዩ የስፖርቱ አሰልጣኞችና ተማሪዎች ታድመዋል። የቡድን ስፖርት ቀጣይነት ያለው ይሆናል ያሉት ደግሞ የሆሳና ከተማ ከንቲባ አቶ ዳዊት ጡምዴዶ ናቸው። ሆሳና አሁን የሚዲያ የሚሰማ ሰው ቅዳሜ ቅዳሜ ሁልጊዜ በጽዳት ፕሮግራም እና በስፖርት መስራት አለብን። በተለይ ሰው አካባቢውን ጠብቆ ስፖርት ከሰራ ኤክሰርሳይ ከሰራ ጤናማ ማህበረሰብ መፍጠር እንችላለን። ከተጓዳሚ በሽታ እንደዚህ የማይታዩ በጣም እንደ ደም ግፊት እንደ ስኳር ያሉ በሽታዎች እንደዚህ በጣም የማይታዩና በድንገት እንደዚህ ስፖርት ባለመስራት ባለመንቀሳቀስ ቢመጣ የሚመጣ ስለሆነ እነዚህን ለመከላከል ስፖርት ወሳኝ ነው ማለት ነው። በእለቱ የቡድን ስፖርቱን በይፋ ያስጀምሩት የማዕከላዊ ኢትዮጵያ ክልል የአደጋ ስጋ ስራ አመራር ኮሚሽን ኮሚሽነር አቶ ማረጉ ማቴዎስ የመጋቢት ወር በኢትዮጵያ በርካታ ገጸ በረከቶች የተገኙበት በመሆኑ እሱን ለመዘከር የተደረገ ማስ ስፖርት ስለመሆኑ አብራርተዋል። የማዕከላዊ ኢትዮጵያ ክልልም በርካታ ትሩፋቶችን ተከፋይ የሆነ ስለመምጣቱ መልእክት አስተላልፈዋል። አዲስ ክልል በአዲስ ተስፋ መስርተን አሁን ከአዲስ ተስፋ ወደ መስፈንጠር ከፍታ ዘመን ጀምረናል ጉዞ ለዚህም የፖለቲካና የአስተዳደር ማዕከል የሆነች ሆሳዕና ከተማ እንደምታዩት የኮንፈረንስና የቱሪዝም ማዕከል የምትሆንበት ነባራዊ ሁኔታ ለመፍጠርና ለእናንተ ለዜጎቿ ምቹ የምትሆንበት ሁኔታ ለመፍጠር የተጀመሩ የኮሪደር ልማቶችና ሌሎች እንቅስቃሴዎች ከተማዋን ውብ ለማድረግና ለእናንተ ለህፃናትና ለወጣቶች ተስፋ ያላት ከተማ ለማድረግ ተግቶ የከተማ መዋቅሩ ከክልልና ከዞን መዋቅር መላው ህዝባችንን በማሳተፍ እየሰራ ይገኛል። በእለቱ ስፖርት ሲሰሩ ያገኘናቸው የክልሉ ርዕሰ መስተዳድር ልዩ አማካሪና የሁሳና ክላስተር የብልጽግና ፓርቲ ህብረተሰብ ሰብሳቢ አቶ ንጉሥ ያስረስ መሰለ የስፖርት እንቅስቃሴዎች ሰላምና ህብረትን የሚያጠናክሩ በመሆናቸው ቀጣይነት ሊኖራቸው ይገባል ብለዋል። የመጋቢታን ፍሬዎችን እየዘከርነው አንድ ወር በተለያዩ ሁነቶች ስፖርት ማስ ስፖርቱ አንድ ነው። በጎ አገልግሎት የሆሳአና ከተማና ሀዲያ አስተዳደር ድጋፍ የምናደርጋቸው ቤተሰብ ለይተዋል። እሱ ላይ እንሳተፋለን። እንደዚሁም ልማቶች ሆሳአናችን ቡም እያደረገች ነው። በሆሳአናን በዙሪያ የሚሰሩ ልማቶች እናያለን። ትናንትና ፋናል ውይይት አድርገናል። ማጠቃለያ ደግሞ ክቡር ሰመስተራችን በተገኙበት በ24 እናካሄዳለን። ስለዚህ ዛሬ የጀምር ነው። ለጤንነታችን ሁልጊዜ እኔ በዚህ አጋጣሚ ሆሳዕና ላይ ኮንስታንት የሆነ ምናልባት ይኖራል ብዬ አስባለሁ። ከአሁን በኋላ እያንዳንዱ ላይ በግል የምሳተፍበት ማስቡ መኖር አለበት። ፍቅራችን አንድነታችን ያጠናክራል። እጅግ አድርጌ አመሰግናለሁ። መሰል ፕሮግራሞች ህብረትና ትስስርን እንዲሁም ጤናን ከፍ ስለሚያደርጉ ሁሉም የዕለት ተግባሩ እንዲያደርግም በዕለቱ ተሳታፊ የነበሩ አካላት ነግረውናል። አንድነትን ከመፍጠርም በላይ ደግሞ መተሳሰርን፣ ፍቅርን፣ አብሮነትንም የሚገልጽ በመሆኑ በጣም ፈርጀ ብዙ የሆነ ጠቀሜታ ያለው እርስ በርስ ከመተዋወቅም በዘለለ በተለይም ደግሞ ማህበራዊ ትስስርን ከማጠናከርም በዘለል ስፖርት እንቅስቃሴ በማድረግ ለጤንነት ከፍተኛ የሆነ ጠቀሜታ ይኖረዋል ማለት ነው። አሁን እኔ ስፖርት በመስራት ማንኛውም በሽታ መቋቋም ይችላል። ስለዚህ ኮሌስትሮል፣ ስኳር፣ ግፊት የተለያየ በሽታ ስፖርት በመስራት መከላከል ይቻላል። ለዛ ማንኛውም ሰው ስፖርትን በመስራት ተላላፊ ከሆኑ በሽታዎች ራሱን መጠበቅ ይችላል። ስፖርት ለሰላም፣ ስፖርት ለአንድነት፣ ስፖርት ለፍቅር ወሳኝ ስለሆነ ሁላችንም ተስማምተን አንድ ላይ ተራ በተራ እየተገባበዘን ኤሮቢስ ኮቾች አሉ። የተለያዩ የወርልድ ቴኳንዶ አሰልጣኞች፣ ሀፕቲዶ አሰልጣኞች፣ ኢንተርናሽናል ቴኳንዶ አሰልጣኞች እንዲሁም የእግር ኳስ ተጫዋቾች፣ አትሌቶች አንድ ላይ ተስማምተን በፍቅር ነው የምንሰራውና ደስ የሚል ነው። የስፖርቱም አንዱ ተግባር ያ ስለሆነ ደስ በሚል ሁኔታ ነው። በቀጣይም እንደዚህ አይነት ነገር ያው እንደ ከተማችን አሁን የክልል መቀመጫ እንደመሆኑ መጠን እንደዚህ አይነት ነገር ዘውትር ቢደረግ ሰውም ያው ጤናውን እየጠበቀ እንደዚህ አይነት ግንዛቤውም አሁን ያው ጊዜው ከሱካር ከተለያየ በሽታ ጋር በተገናኘ እንደዚህ አይነት ነገር እንዳይቸገር እየመጣ የማስ ስፖርት እንደዚህ የዞኑና የክልሉ ተቀናጅቶ ቢሰራ አንድነቱም ይጠነክራል። ይህም አይነት ነገር ይበረታል ብዬ አስባለሁ። ክብራችሁ ተመልካቾች የብራይነት ጄብራይን ድምጽ ሆኖ ከደቡብ ሬዲዮና ቴሌቪዥን ድርጅት የተወሰነ ጊዜያዊ ስቱዲዮ ለቀን ያዘጋጀናቸው ዜናዎቻችን ይህን ይመስሉ ነበር። አብራችሁ ስለነበራችሁ ከልብ ነው የምናመሰግነው። ቀናችሁ አማረ ይሁን። ጤና ይስጥልን።